የልጅ እናት የት እንዳለች አላቅም። እሺ፣ የስንት ወር ነብሰ ጡር ነበረች? የስንት ወር እርጉዝ እንደነበረች እንኳን አላቅም። የማስታውሰው ነገር ቢኖር ማርገዟን ስት ነግረኝ ሰድቤ እንዳባረርኳት። ግን ደግሞ እሷን ካጣሁ በኋላ ጸጸቷ እየገደለ ለካሉ ለን በጣም ነበር ማፍቀዳት ከራሴ በላት። እኔ ወዲህ ጠፍተሽብኝ ነው ትንሽ ከዚህ እንዲት እህቴ ምንድን ያደረጋት? ምን እየጠየኩህ እኮ ነው። እህቴ ምንድን ነው ያደረካት? ቆይ ምን ያልሽ ነው ቤዛ? እሺ እባክህ አሁን ከልጁ ጋር አንዴ ብቻችን እንድትተውል። ቆይ ልጅ ምን ብሎሽ? ስማ አንተ ሉላን ምንድን ነው ያደረካት? እባክህ ሱራፌል፣ ሁለት ደቂቃ ብቻ አስጠይቅ። ቆይ ለምን ብለህ ነው ከዚህ ልጅ ጋር? ሱራፌል እባክህ፣ እየለመንኩ ነው። ይቅርታ ማን ነበር ስምህን ያልከኝ ብሩክ ይኸውልህ ብሩክ እባክህ ከዚህ በፊት ስለ እህቴ ምንም ሰምቼ እንደማላቅ እና አሁን ገና እንደነገርከኝ መንገድ ትችላለህ ማለቴ ከጠየቀ ለምን እባክህ ያልከውን ብቻ ታደርግልኝ ትችላለህ እሺ በቃ ችግር የለም አንቺ ግን ደህና ነሽ አሁን በደንብ ደህንነት የሚጠበቅ ይመስለኛል ቤዛ አንቺ ነሽ ደህና ነሽ ቤዛ ይቅርታ፣ ማን? አንተ አላወቅኩ። ሳሚ እኮ ነኝ። አላወቅሽኝ? ለካ የማስታወስ ችግር ገጥሟታል ብሎኛል። ይቅርታ ብሩክ፣ ስልክህን እዚህ ላይ ልጽፍልኝ ትችላለህ? ማለት ደውዬ ላገኝ ስለምፈልግ ነው። ችግር የለምሽ። በቃ ሉላ እንዳገኟት ደውዬ አሳውቅሻለሽ። አንተ ማለት የሉላ ፍቅረኛ ነኝ ያንተን ባላቅም ማለት ኦኬ ስለ አንተ የሰማ ይመስለኛል። በቃ እኔ ልድ አዲስ ነገር ካለ አሳውቅሻለሁ። ቤዛ ስለ ሉላ የሰማሽው ነገር አለ? እየጠየኩሽ እኮ ነው። ምን የሰማሽው አዲስ ነገር አለ? ንገሪኝ እስኪ። ቤዛ መልስሽኛ የሆን ነገር በይ እንጂ። ለምንድን ነው ዝም የምትይው? ነው ማሬ በቃ አንድ ጊዜ ከቤዛ ጋር ብቻችን ማውራት አለብኝ፣ ቅርም አይልህ ከሆነ ማለት ነው። ቆይ ይሄ ሰውዬ ማን ነው? ማለቴ ፊቱ አዲስ አልሆነብኝም። ከዚህ በፊት እንደማውቀው በጣም እርግጠኛ ነኝ። ቤዛ አስታውሺ፣ ሳሚ እኮ ነኝ። እ አረሳችኝ። እያስታወስሽኝ ነው ማለት ነው። በቃ ማርያምን፣ እንትን ሱራፌል፣ ቆይ ለምንድነው ታስቸኩላት? ማውራት የምፈልገው ነገር አለ። እንደውም ወደ ቤት አብሬያት ተከትያት ነው የሚሄደው ያ ልጅ ማን ነው? እሱ ሳሚ ነው። እባክህ እዚህ እንዲቆይ ማድረግ ትችላለህ? ችግር የለውም። እዚህ እንዲቆይ ከፈለግሽ እዚህ እንዲቆይ ማድረግ ትችላለሁ። ግን በጣም ገርሞኛል። ምኑን የገረመ ማለት? ከእኔ ቀድመሽ እሱ ማስታወስሽ። እኔ የማውቀው ይመስለኛል አልኩ እንጂ አስታውሻለሁ የሚል ቃል አልወጣኝም። ቆይ እስኪ ንገረኝ ለምንድን ነው እሱን ሳይሆን እንደዚህ የደነገጥኩት? አላውቅም። ምናልባት ከባድ ውለታ ውሎልሽ። የስጋ ዝምድና ግን የለንም አይደል? እንደነገርኩሽ ነው። አንቺ እና ሳሚ ምንም አይነት የስጋ ዝምድና የላችሁ። ሳሚ ማለት በጣም ጥሩ ባለውለታችሁ ነው። የዋለልኝን ውለታ ማወቅ እችላለሁ፣ ማለቴ አንተ የምታውቀው ከሆነ ማለት ነው። ዝርዝሩን ማጠቂን ከሆነ ሁሉንም ነገር ልነግርሽ እችላለሁ። እሺ፣ አልጠይቀህም፣ ንገሪ። ሳሚ ማለት ከዚህ በፊት ህይወትሽን አድኖልሽ ነበር። ምን? ከማን ነው? ቆይ ያዳነልኝ መቼም ከዛ ዶክተር መሆን አለበት ማለት ከወንድም ቆይ፣ ለምን እንደዚህ ያልሽ? ቅድም አንተ ከመምጣት በፊት መንገድ ላይ አግኝቶኝ የግድ መኪና ውስጥ ሊያስገባኝ ነበር። የምርሽ ነው። ምናልባት ይሄ ሳሚ አልኮው ልጅ ሳያስፈልገኝ አይቀርም። አጠገቤ ሆኖ እንዲጠብቀኝ እፈልጋለሁ። ቤዚ፣ አሁንም አላመንሽኝም ማለት ነው? የዶክተር ወንድም ስለሆንኩ ይጎዳኛል ብለሽ እያሰብሽ ነው? አልገባኝም። ቆይ ልታስጨንቀኝ እየሞከርክ ነው? በፍጹም ማሪ። ለማንኛውም አረፍ በይ አንቺ። ከሳሚ ጋር የማወራው ነገር አለኝ። እሺ፣ ከዚህ እንዲሄድ አታደርገውም አይደል ማለቴ ሳሚ ማለቴ ነው። ኦፍ ኮርስ አላደርገውም። ሳሚ ማለት እኮ ለእኔ ወዳጅም ጭምር ነው። አሁን እስኪ አረፍህ ቤ ቻንስ እዚህ ሳሚ ስላለ ደስ ብሎኛል። በቅርቡ እህቴም እንደምትቀላቀል ተስፋ አለኝ። ሉላ ነው ስሙ። የት ይሆን ያለች? ሽብሩ፣ እንደዚህ በመሆን አይደለም የፈለግከውን ነገር ማግኘት የምችለው። ሰውን ቀስ ብለህ በፕላን ነው ሁሉን ነገር ማድረግ ያለብህ። እስካሁን ምንም ወይ አንተ እንዳልከው ጠቀም ያለ ገንዘብ እና ክልብትና በየቦታው ማስታወቂያ እንብጥ መሰለኝ። ቆይ አሁን ድንቅነሽን ብታገኛ ምን ልታረጋት? ምን ማለት ያስፈልጋል? አፈፋርጋው አንጠልጥሎ ምን ምን ማለት ነው? ፌስት አላት እንዴ? አፈፋርጋው አንጠልጥለ የምትሄደው ህግ ያለበት ሀገር ላይ ቆን ያለኸው። እስኪ ህጉ በእኔና በሚስቴ መሀል ሊገባ እንደሆነ እና ያት አለና፣ ህግ ትላለ እንዴ? እኔ እኮ ሽብሩ ነኝ። ቆይ እሷ ካልፈለገች በግድ ነው እንዴ? የአባቷ ቃል እኮ ይኸውልህ። ቃል ደግሞ ዝም ብሎ በቀላሉ አይታጠፉ። በዛ ላይ ደግሞ አያቷ ጋብቻውን ፈቅደዋል እኮ መቼ ማስገድዳቸው ይሆናል እንጂ እነሱ በፍጹም ትዳሩን አይፈቅዱልህ። ምን ያልገባኝ አንተ ከማን ገን ሽብሩ፣ ልታደርገው ያሰብከው ነገር ወንጀል ብቻ ሳይሆን ጅልነትም ጭምር ነው። ይውል ሚስቴ ለሰው ማስነጠቅ ጅልነት ከሆነ ሺ ጊዜ ጅል ልባልሽ። እስኪ እኔ ራሴ ትልቅ ጭንቀት ላይ ነው ያለሁት። አንተ ራስ ምን ሆናል? እዚህ ከመጣው ጀምሮ ዝም ብለ ስትፈሰከሰክ ነው ማየ። ምን ነው ከወንድም ጋር ሰላም አደላችሁ እንዴ? ወንድሜ ከርቶኛል፣ ሽብሩ ከርቶኛል። ማለት ምን ማለት ብነግር አይገባ፣ ካልገባኝ ተዋ። ድሮ ያንተ ችግር፣ መቼ ነው ችግሩ? አንተ ሰውዬ ለምንድነው? ማ ወንድሜ ነው ያልኩህ እኮ እሱ ነው ሱራፊል እኮ ያልኩህ እሱ ነው። እንደ ሰሬ እንደዚህ የሚጎፈለው ላኮላሽ ነበርኩ። ወንድም ሰላም፣ ሰላም በል። ይኸውልህ ይልቅ ለመጨረሻ ጊዜ ላስተነቅቀህ ነው የመጣሁት፣ ከሚስቴም ከቤቴ መራቅ። የምን ሚስት? ቶ ጉዳዩ ከኔ ጋር ነው። ቆይ አንተ በህይወት መቼ ነው አንድ ደህና ነገር የምትሰራው? ይሄን ጉዳይ ብቻችን እናውረው። በሉ በቃ እናንተ ተጫወቱ። እሺ እኔ ወደ ጉዳይ ልሂድ። ይቅርታ ሽብሩ፣ በዚህ ሁኔታ ባንተዋወቅ ደስ ይለኝ ነበር። ይኸውላችሁ በወንድማማቾች መሃል ጠብ ያለ ነው። ግን ይኸውላችሁ ብዙ አታከሩት። ያው ከተመቸኝ ደግሞ ቤት መጥቼ በረን እንጫወታለን። እሺ በሉ በቃ እኔ ወደ ጉዳይ ልሂድ። እሺ እሺ እሺ። መኪና ውስጥ ገብተን ማውራት እንችላለን። አልገባም። እዚህ ማውራት ነው ፈልገው። ቤዛም በግድ መኪና ውስጥ አስገብተ ልትወስዳት እንደነበር ነገረችኝ ሁሉም ነገር ታስታውሳለች። ሆም ብላ እየተጫወተችብ ነው እያልኩ ነው። አያገባም። እሱ ለካ ከእኔ ካፈነገጥ ቆይታል። አይገርምም፣ ነገርን ቶሎ መርሳቴ። እኔ እንዳንተ ቂመኛና በቀለኛ አይደለሁም። እሺ፣ የቤተሰብን ደም እንደምትወጣኩ ቃል ገብተልኝ ነበር። እሺ፣ ሀብቱ ይቅር፣ የቤተሰብ ደም ግን አይጠራል። ለእኔ ከምንም በላይ ፍቅር ይበልጥብኛል፣ ቤዛ ትበልጥብኛለች። ይገባሃል። ለዛ ነው ሳሚን ድጋሚ ቤት ያስገባኸው። አሃ፣ እየተከታተልከኝም ነበር ማለት ነው። እኔን አሸንፋለሁ ብለህ የጨዋታውን ትልቅ ነጥብ እየጣልክ ነው። እመነኝ፣ ድጋሚ ሳሚን ማመነ ትልቅ ዋጋ ያስከፍልሃል። ምን ማድረግ እንዳለብኝ አንተ አትነግረኝም። እሺ፣ ይልቅ ለመጨረሻ ጊዜ ነው ማስጠነቅቀ፣ ከሚስቴ ራቅ። ስለምትጠራጠረ መስሎኝ እራሷን መደበቅ ያስፈለጋት። ይልቅ በድጋሚ ሌላ እድል እንድሰጥ ለምነኝ፣ ለምነኝ። እንዲህ በቀላሉማ ይሄንን እድል አልሰጠ። እሱን እንኳን መቼም እንዳታስበው። ቆይ ወንድሜ መሆነን ሲያውቅ ምን የሚል ይመስላል? እኔ እንዳንተ አይነት አረመኔና ጨካኝ ወንድም የለኝ። ይልቅ ለመጨረሻ ጊዜ ይስማል፣ ከሚስቴም ከኔም ገለል በለል ሮቤል። ዳግመኛ አልነግረህም። እስኪ የመንገድ የት እንደሚያደርስና ድንች እንዴ ለምንድነውን ነው ስልኩን ጆሮዬ ለምዘጋው አስር ጊዜ ኩቻ ኩቻ ኩቻ ባክሻ አታሳብጅኝ ስል ስልኩን ትዘጋዋለች። እርግጠኛ ነኝ፣ ቤዛ ቤት መምጣቴንማ ከሆነ ሰው ሰምታለች። ኩቻ ባክሽ ተረጅኝ። ቤዛ በዚህ ሁኔታ ላይ እያለች ልተዋት አልችልም። የቤዛ ነገር ያስጨንቀኛል። ታውቂያለሽ አይደል ኩቻ? ስልኩን አንሺው ቤዛ ። አሁንም ድረስ በእኔ ምክንያት ከሉሲ ጋር መጋጨትህን አላቆምክም ማለት እንዴት ነህ ሳሚ አልገባኝም ምን እየተካሄደ ነው ዛሬም ድረስ እኔን አልተወከኝም ማለት የእውነት አንተ እውነተኛ ወዳጅ ነን ቆይ አንቺ ሁሉንም ነገር ታስታውሽ ነበር ማለት ነው ሁሉንም ነገር ወደ ውስጥ ገብተን ማለት ምንም ነገር አረሳሽም? ሁሉንም ታስታውሻለሽ ማለት ነው ቤዛ? ወደ ውስጥ ገብተን እነግርሻለሁ አልኩህ እኮ ሳሚ አንድ ፍየል ደግሞ ጣል ስታደርግበት ዋጋውን ያገኛል። እንግዲህ እሱ ያንተ ኃላፊነት ነው። እጠብቃለሁ። እስኪ እባክሽ ይሆን ነገር አንችል ለእኔ ማኪያቱ አንችል ቡና ለእኔ ኖርማል በቃ አንተ ይህን ነገር ተውና ወደ ሀገር ተመለስ ብለን ቢያልከኝ አይደል? ምነው ገና ከመምጣት የሰለችው እንዴ? ለምን ብዬ? እኔ እንዳትንከራተት ብዬ እንጂ ለምን ብለህ ትሰለችኛል። ይልቅ የምትኖርበትን ቦታ በሰው በሰው አጣርቻለሁ። እንዴ? ቆይ እንዴት በዚህ ሰፊ ከተማ ያለችበትን ልታውቅ ቻልክ? ዘመዶቿን ወጥሬ ሲይዛቸው የምትኖርበትን ቦታ ነገርኩ። ይኸውልህ፣ ከዚህ በኋላ ድንቅነሽ ከኔ ከሽብሮ አታመልጥ። እና ከዚህ ጠልፈ ልትወስዳት ነው አሳብ? ይልቅ ይኸውልህ አሁን መኪና እንድታዘጋጅልኝ ነው የምፈልገው። ይቅርታ እዚህ ነገር ውስጥ ባታካተኝ በጣም ደስ ይለኛል። ይውል ወንድ ካስፈለገኮ ኮ ከፍልሃለሁ። ቆይ መኪናውን የምታገኝ ምን ልታደርግ ነው? አፍነህ ልትወስዳት ነው እንዴ? ይውል ሌላው ነገር ቶ አንተ ብቻ መኪናውን አዘጋጅ። ይል ሽብሮ፣ ፈጽሞ የማይሆንና የማይመስል ነገር ነው እያሰብክ ያለው። ድሮ አንተ ሰው ብዬ ማውጋት። አሁን የሱራ ፊልም ቤት ሳይ ባይሆን እሱ ሳያዋጣ አይቀርም። በሩቅም ቢሆን አሳያለሁ እናንተ ሰዎች አመራችሁ እንዴ? ነው ወይስ አውቀን? ወንድሜ ነው ያልከኝ፣ ለእኔ ከድሮም ጀምሮ ማቋንተ ታቃዳር ራሴው ላይ ጠላት ሆኖ ተነሳብኝ እንጂ ወንድሜማ ወንድሜ ነበረ። ግድ ካልሆነ እኔ ሽማግሌ ሆኜ ያስታርቃቸዋል። እውነት ነው እንዴ? እስከ መቼ ድንቅነሽ ላይ የሰራውን ኃጢአት በእኛ ልታንጣጣው ነው አደለም? እውነቴን እኮ ነው። ወይ ከላይ ወይ ከታች ሰው የላችሁ እናንተ። እርስ በርስ ካልተሳሰባችሁ ማን ሰው ሆኖ ሊመጣላችሁ? እስኪ ይሰማ ከሆነ ወንድሜንም እንደዛ ብለ ምከሩ ወዶ ነው የሚሰማው ሳሚ ምናልባት ስለዚህ ነገር ስነግር በጣም ልደነቅ ትችላለህ ምን ሮቤል ሮቤልና ሱራፌል ወንድማማቾች ሆናቸው ነው ተግ ምን ስለዚህ አንተም ስለዚህ ነገር ታውቅ ነበር ማለት ነው ሱራፌል ነው የነገረኝ ምናልባት አንቺም ይህን ጉዳይ ታውቂያለሽ ብሎ ስላሰብህ ይመስለኛል ቀድሞ የነገረኝ ምናልባት ሮቤልም እንዳወኩ ሊነግረው ይችላል። አይገርም! እስከ ዛሬ ድረስ ጠላት ያጠገቤ ነበር ያለው። ቆይ አንቺ ይህን ሁሉ እንዴት ነው ልታውቂ ሻልሽው? ሆስፒታል ውስጥ ሮቤል ከሱራፌል ጋር በስልክ ሲያወራ ሰምቼዋለሁ። ወንድም እያለ ሲጠራው ራሴን ማመን ነበር ያቃተኝ። ለዛ ነው ያለፈው እንደማያስታውስ መሆን የመረጥሽው? ሱራፌል ሌላም የደበቀኝ እውነት ካለ ለማረጋገጥ የግድ ራሴን መደበቅ ነበረብኝ። ከዚያ የተረገመ ሮቤል ጋር ተመሳጥሮ ሉላን ሊገላት እንደነበር አውቀሻል አይደል? ያቺ ምስኪን ልጅ በእኔ የተነሳ ብዙ እንደተሰቃየች ግልጽ ነው። አልገባኝም ቤዛ ለምንድነው ቆይ እስከዛሬ ድረስ እህት እንደነበርሽ አልነገርሽኝ ለዛው መንታት እኔ ራሴ በአራስነቴ በሞት የተለየችኝ እህት እንዳለችኝ እንጂ መንታ መሆኗን እንኳን አላውቅም ነበር እና የሞተች እህትሽ ተነሳች አላውቅም ሳሚ ምናልባት እህት የነገረችኝ ታሪክ እውነት ላይሆን ይችላል ግን እውነቱ ያለው ሉላ ጋር ብቻ ነው ከገዳይ ጋር አልኖርም ብላ እኔ ቤት መጣ ነበር ያን አንቺ እንዳደረግሽው ማለት ነው እና አሁን ቤት ነው ያለችው አይ የሉሲን ጭቅጭቅ እና ቁጣ መቋቋም አቁቷት ተነስተ ሄዳለች አንቷኒሳ ሉሲ በዚህ ነገር በጣም ትሰራጭታለች። እውነቷን ነው የእኔ ታሪክ ማብቅ የለውም ቤዛ በምንም ጉዳይ ቢሆን እኔ ግን ከጎንሽ እንደሆንኩ እንድታቂልኝ እፈልጋለሁ ሉሲም እዚህ ልትመጣ ትችላለች ሳሚ ታውቃለህ አይደል በዚህ ሰዓት ያላችሁኝ እናንተ ብቻ ናችሁ ቤዛ በእኔ በኩል ምንም ችግር የለው ሉሲ ግን በዚህ ጉዳይ እሺ የምትልሽ አይመስለኝም ሳሚ ብቻ አንተ ከኔ አትራቅ እንጂ ሉሲን ማሳመን አያቅተኝም ግን ስለ ሉላ አንድ ትልቅ ጥያቄ ሆነብኝ ነገር አለ። ምንድን ነው እሱ? እዚህ መሆኔ እንዴት አውቃ ልትመጣ ቻለች? ያቺ የተረገመች ትጂ ናታ ለራሷ አጥቅም ስትል ጎትታ እዚህ ድረስ ይዛት የመጣችው። ምን ይገባኛል። ስለ ሉላ ምንም አዲስ ነገር የለም አይደል? ምንም አዲስ ነገር የለም። ያልፈለግኳት ቦታ የለም፣ ግን ምንም ላገኛት አልቻልንም። አክስቷን ጋር ራሱ ሂጅ ፈልጊያት። ምን አክስቷን አግኝታቸው ነበር? አዎ፣ ብታይ በጣም ያሳዝናል። ፊታቸው ራሱ ጠቋሙ ምን። አክስት የሁለቱም ኩለልታቸው ፌል እንዳደረገ አልሰማሽም መሰለኝ። በጣም አዝናለሁ። ሉላ በጣም የምታሳዝን ልጅ ናት። በጣም የምታሳዝን ልጅ ናቸው። ብታይ ያለናት ያሰደገቻት አክስቷን ለመጦር ያልሰራችው ስራ ነበረ። ነበር ከኔ ጋር ራሱ የተዋወቅ ነው፣ የሆነ ካፌ ውስጥ መስተንግዶ ስሰራ ነበር። ቆይ ስለ ቤተሰቧ ምንም የማውቀው ነገር የለም እያልከኝ፣ እሱን እንኳን ከኔ ይልቅ አክስትየን በጠይቄ ተሻለ። እሺ አክስቱ ያሉበት ቦታ ልትወስደኝ ትችላለህ? መጀመሪያ ግን ሉላ ማግኘት አለብኝ ሲመስለኝ። አንቺ በጣም ብዙ ጠላቶች አሉሽ። ማለት ለምን እንደዚህ አልክ? ምክንያቱም እንደሆነ ባላቅም ያሶዬ በግድ መኪና ውስጥ ሊያስገባሽ ሲታገላል ምናልባትም ደግሞ እሱ አንቺ መስለሻቸው እንዳይጎዷ ተሰጋለሁ። እዚህ የለችም። ምን የማገኘው ሰው አለ ብላ ሄዳለች። እሄ አብደናል፣ ሳሚ! እንዴት ብቻዋን ትለቃታለህ ሱራፌል፣ ተረጋጋ። ቤዛ ላይ ከዚህ በኋላ ምንም አይነት ጉዳት አይደርስባትም። አሁን ያለችበትን ቦታ የኔ ጓደኞች ስላሉ እነሱ ይጠብቋታል። ቆይ፣ ማንን ልታገኝ ሄዳ ነው? ቆይ፣ ማንን ልታገኝ ሄዳ ነው? ሲጀመር እሷ ማስታወስ ተስኗታል? ማንን አውቃ ነው ከቤት ልትወጣ የምትችለው? መቼም ከሰዓታት በፊት ያገኘችውን ሰው ልትረሳ ትችልም። ማለት ከሰዓታት በፊት የሉላን ፍቅረኛ ለማግኘት ነው ሄደችው እኔ ያን ሰውዬ ምንም እያመንኩት አይደለም ሳሚ ሲጀመር አንተ ከወንድም ውጭ ማንን ታምናለ እባክ ሳሚ ከዛ አውሬ ዶክተር ጋር ተባብረሃል እያልክኝ አይደለም አይደል አሁን ሉላየት ነው ያለችው እሱን በምማወቅ ይችላሉ ሳሚ ሱራፌ እባክህ ልለምን ይሄ የማይረባ ድብብቆች ጨዋታ በጣም ስልችት ብሎኛል ይልቅ ይህንን ጨዋታ በጊዜ እንጨርሶ ቆይ ሉላን ሆን ብዬ የደበኳት መስሎ ቤዛንስ ቤዛን ሆን ብለህ ደብቅሃት አብረኝ ስፈልጋል ነበር እንዴ ሳሚ ይህንን ነገር ምንም ያልተናገርኩት ለራሷ ለቤዛ ደህንነት ስል ነበር እኔ የምልህ ቆይ አሁን ግን ምን አስባችሁ የለቀቃችኋት በሉላ በኩል ያለው መንገድ ሲዘጋጋባችሁ ቤዛ ምንም ማስታወስ ስለማትችል ጊዜው ደርሶ ማስታወስ እስክችል ድረስ እምነቴን መልሽ ያገኛለሁ ብለህ አስበን ንገረኝ እስኪ ሳሚ አሁን ምንም ነገር ብነግርህ ምንም ነገር አታምነኝም አዎ አላምንህም በፍጹም አላምንህም ከዚህ በኋላም ቢሆን ምንም ላምን አልችልም እውነት ግን እኔ ቤዛ ላይ መጨከን የምችል ሰው እኔ እስከ ዛሬ ያስመሰልክ ተሸውደን የነበረው ነገር አይበቃም ሳሚ? እኔ ማንንም ሰው አልሸውድኩ። ሸውደህናል፣ በጣም ሸውደህናል። ታውቃለህ? ራሴን እኮ መውቀስ ጀምሬ ነበር። እንዴት ነው ይህንን ሚስኪንና ታማኝ ሰው ልጎዳ የሞከርኩት ብዬ ራሴን ደጋግሜ ሰወቅ። ሰው ነበር ሳሚ። ባክል በእኔ ላይ ተስፋ ትቁረትብኝ። ያ የተረገመ ሰይጣን ወንድምህ መሆኑን እስከ ዛሬ ደሳት ነገር መደበቅ ሳያንስ ጭራሽ ሱራፌል፣ ጭራሽ ምንም የማታውቀዋን ሚስኪንዋን ልጅ ለመግደል ታሴራላችሁ። ስለዚያች ልጅም ቢሆን ምንም ነገር የምናውቀው ነገር የለም። አጭበርባሪቱን ደና ሴቱን ምንም የምናውቀው ነገር አልነበረም ነበር እና አጭበርባሪ ስትሆን እ አጭበርባሪ ሲሆኖች እንደሆነ መገደል አለባት እንዴ አንተ ነው ወንድም? ቆይ መቼ ነው ከዚህ ከማይረባ ጨዋታችሁ የምትመለሱት እ ለነገሩ አሁን ምንም ነገር ብነግረም ማታም ነኝ አላምንህም። በፍጹም ላምን አልችልም። አሁንስ ቢሆን የሆነ ሴራ እያሰብክ እንዳልሆነ በምን ላውቅ እችላለሁ? ስማ ቤዛ ሙሉ ጤንነቷ እስኪመለስ ድረስ እኔ ከዚህ ቤት ወዴትም ንቅንቅ አለ እዚሁ ሆኜ ጠብቃታለሁ። ለነገሩ ከኔ ይልቅ አንተን አይደል ቀድማ ያስታወሰች ሱራፌል? እኔ አሁንም ደግሜ እነግርሃለሁ። ምናልባት ከጥሩ ማንነት ይልቅ ጨካኙ ማንነት ታይቷት ቢሆነስ ልታስታውስ ያልፈለገችው? ንገረኝ እስኪ በኋላችን የተከታተሉ ያሉ ሰዎች አሉ፣ ከካፌ ጀምር አይቻቸዋል። የሳሚ ጓደኞች ናቸው። የሳሚ ጓደኞች? አይዞ፣ ምንም አያደርጉንም። እኔ እምልሽ ቤዛ፣ ከሉላ ጋር እንድታስታርቅኝ ይፈልጋል። እስቲ መጀመሪያ ትገኝ ቢሆንም ግን ከሉላ ጋር እንደምታስታርቅኝ ቃል እንድትገቢልኝ ይፈልጋል። መጀመሪያ ግን የእሷን ስሜት ሳላዳምጥ ቃል ልገባልህ? እሷማ እኮ መቼም ቢሆን እንድታገኘን እንደማትፈልግ ነው የነገረችን። እኔ ደግሞ ያለ እሷ መኖር እየከበደኝ ነው። ስለዚህ በቂ የሆነ መንገድ ፈጠር እህቴ፣ ቤዛ። ኩቻ ምንድነው እያወራች ያለችው? ሽብሩ ቤት ድረስ መጣ ነው የምትይኝ? ቆይ እንዴት ነው ቤቱን ሊያቆይ ቻለው? ጥሩ በቃ አሁን አንቺ ተረጋጊ። እነጩና ጋር ምናም ደውላችኋለሁ። የውልሽ አንቺ ቀጥ ብለሽ ወደ ቤዛ ቤት ነኝ ኩቻ፣ እኔ የምልሽን ብቻ አድርጊ። አንቺ ቀጥ ብለሽ ወደ ቤዛ ቤት ነኝ እያልኩሽ እኮ ነው። በቃ አቤት፣ ሱራፊል ቤት ነው አይደል?